እንደምታዩት እንግዲህ አብርሽ ከረፈደ በኋላ መጦ እንግዲህ ሩታን ውለዳት፣ አምጣት፣ የት ነው የገባቸው? የት ነው የሄደችው? ከማን ጋር ነች? ምንድን ነው፣ ምንድን ነው የተፈጠረው ነገር እያለ ምንም እንደማያውቅ ምንም እንዳልተፈጠረ ምንም እንዳላጠፋ ሰው እንግዲህ አቤልን ለማነቅ እንግዲህ እየተዘጋጀ ይገኛል። እሱን ለመማታት፣ ለመቆጣት እሱን በቃ ጥፋተኛ ለማድረግ እያሰበ ነው የሚገኘው እና በጣም አስቸጋሪ ነገር ነው። እንደምታዩት እንግዲህ ኤፍሬምም ሂጂ መሄድ ትችያለሽ፣ በቃ ተለማምጦ ትዳር ተለማምጦ ኑሮ ተለማምጦ ፍቅር የለምና መሄድ ትችያለሽ ተባት። አንተም እንዳባወራውን በቃ ለምን በዚህ ልክት ትለምናት አለ፣ ለምን በዚህ ልክት ትለማመጣት አለህ በማለት እንግዲህ ሩታን አስቀያሚ ቃል ሲናገራት ነበረ፣ ኤፍሬም ራሱ በዚህ ከዚህ ልክ ተቀይሮ በቃ በጣም አስቸጋሪ በቃ የሆነ እንዴት ነው? በእርግጥ ወደ ኋላ ላ አካባቢ ያለውን ነገር ለማስታረቅ ለማስማማት እሞክራለሁ እያለ ነበር። ለማንኛውም ግን ጅብ ከሄደ ውሻ ጮኸ እንደሚባለው ነው። አብርሽም እንግዲህ ሩታን ሜድ ትቼ ያለሽ ከዚህ በኋላ ምንም አንቺ የምንለማመጠው ነገር የለም ደክሞኛል፣ አንቺን ለማስረዳት እንደዚህ ምናምን አታምኝ ምና ብዙ ነገሮችን እያለ ይገኛልና፣ እሱ በፈቃዱ አትሄድ እያለችው፣ ማውራት አለብን እያለችው፣ እዚህ በጣም ከባባድ በህይወታቸው ላይ የመጣ አደጋ እያለ ከባድ ችግር እያለ እሱን መፍታት ሲችሉ ማስተካከል ሲችሉ፣ እሱ ግን እንዲሁ ተነስቶ ነፂ ብቻና ስላለችው ቡታጅራ ሄዷል ማለት ነው። ያለሷ ፈቃድ እሷ እንኳን የሆነ ቀን ላይ ልትሄድ ፈልጋ ብዙ ቀን ልትሄድ ነበረ። በእርግጥ የእውነት ለመናገር ብዙ ቀን ልትሄድ ነበረና እኛም እየመከርናት ትዳርሽን ህይወትሽን ጥለሽ አትይዢ፣ ቤትሽን ጥለሽ አትይዢ እያልን መክረናት እስከ ብዙ ጊዜ ታግሳ ኖራለችና አብርሽ ሩታ ካጠፋችው ጥፋት ይልቅ አብርሽ ያጠፋው ጥፋት እጅግ በጣም እየበዛና በጣም አስቸጋሪው ነው እውነት ለመናገርና ዛሬ ላይ ግን ቆርጣ ጨክና ወስና ሄዳለች። የሆነበት ምክንያት እንግዲህ እሱ ቡታጅራ እንዲቀር ነበር የፈለገችው፣ ከእሷ ጋር እንዲያወራ ነበር የፈለገችው። ይህንን ነገር ማድረግ ስላልቻለ እሷም ተነስታ ሄዳለች። እሱ እንደሄደ ነበር የምታውቀው ማለት ነው። አብርሽ ዛሬ ጋ ተመልሶ መጡ። እንግዲህ ቤት ውስጥ ቁምሳጥን ውስጥ ሳይቀር መሳቢያ ውስጥ ሳይቀር ነው የፈለጋት ምናምን፣ ነገር ግን ሊያገኛት አልቻለም እና ጅብ ከሄደ ውሻ ጮኸ ያልኩትኝ ለዚህ ነው። ዛሬ ላይ እንዲን እኮ ለሁለታችን ህይወት እኮ ነው መስተካከል። ሁለታችን እንደዚህ ላስተካከል ብዬ ነው የሄድኩት። ስለ ሰርጋችን ላወራ ነው ምናምን ሲጀምር እናንተ ሰላም የሌላችሁ ሲጀምር። እውነት ለመናገር ከመጀመሪያ ጀምሮ የእናንተ ነገር በቃ ጥሩ ያልሆነው ነገር፣ ፈጣሪ ያልፈቀደው ነገር የሆነው በጾሙ፣ በቃ ብዙ ነገሮችን ስታደርጉ ነበር። እና እኛም ስለምንወዳችሁ፣ ስለምናደንቃችሁ፣ ስለምናከብራችሁ ምንም ክፉ ነገር አልተናገርናችሁም። በአጠቃላይ ደስ የማይል ነገሮችን ነበር ስታደርጉ የነበራችሁትና ምላሹ እንግዲህ ይሄ ሆኗል እና ሩታ እንግዲህ ብላው ብላው ብላው ችላ ችላ እዚህ ጋ ይበቃኛል ብላ እንግዲህ ሄዳለች። የት እንደሄደች ራሱ አይታወቅም። በእርግጥ ቤተሰቦቼ ጋ ሄዳለው እነሱን ማሳመን አያቅተኝም እነሱን እንደዚህ አድርጉ እንዲህ አድርጉ ብዬ ነው እንደዚህ ውዬ ነው ብዬ ማሳመን አያቅተኝም ብላ ነበርና ግን የሄደችበት እኔ በእርግጥ እሷ ጠንካራ ናት ጎበዝ ናት አላት ገንዘብ ትሰራለች እንደ ሌሎች ሴቶች አይደለችም አንዳንድ ሴቶች ባባዶ እጃቸው ምንም ነገር ሳይኖራቸው ወንድ ላይ ይለጠፉና ለጊዜያዊ ነገር ምናምን ይቆዩና ከዛ ልጃቸውን ይዘው ወጠው ሲወድቁ ወይ ደግሞ ወንድ ልጅ አልፈልግም ሲላቸው ወይም ደግሞ ከወንድ ልጅ ሲያስቀይማቸው ሲያስከፋቸው ኑሯቸው ትዳራቸው በቃ ስንትኑ ሲወጣ ልጃቸውም ተጎሳቅሎ እነሱም ተጎሳቅሎ እናያለንና ና ሩታ ግን በራሷ መቆም የምትችል ሴት ናት። በራሷ ሁሉን ነገር ማድረግ ትችላለች። ግን ቤተሰብ ጋር ነው መሄድን የመረጠችው እንዳልኳችሁ። ተናግር ያለ እኔ ከቤተሰብ ጋር ያለው ነገር ምንም ምኑንም ምንም አልጣመኝም። በቃ ያኔ ባለፈው ትናንትና በሰራሁት ቪዲዮ ሩታ እኮ ተመልሳለች ከቤተሰቦቿ ጋር ሰላም አውርዳ ርቃ አውርዳ ምናምን መጣለች ብላችኋልና የታረቀችው ከእናቷ ጋር ነው አደለ ከእናቷ ጋር ነው። አባቷን ይቅርታ ሄዳ ተንበርከካ ይቅርታ ጠይቃለች? አልጠየቀችም። ከእናቷ ጋር የሰርጓ ሰርጓ ላይ ስለ ሰርጓ አውረታለች ያለውን ነገር ብቻ ብዙ ነገሮች አሉ። ብዙ ክፍተቶች አሉ። በቤተሰቦቿ ምክንያት መሀል በጣም ብዙ ነገሮች አሉ። እርግጠኛውኝ የምነግራችሁ የኢትዮጵያን እናት የኢትዮጵያን ቤተሰቦች አውቃለሁ ባጭ የሆነ ነገር ሲፈጠር እንዲያርገሽ እኮ እንዲ ነበር ድሮ እኮ እንደዚህ አርገሽ እንዲ ብለሽ እንዲደሽ ነበር። ዛሬ ሲከፋሽ መጣሽ፣ ምትጅበት ስታጭ መጣሽ እየተባለች እስከ ጥግ ድረስ እንደሚወራ ዝም በሉ ይሄን ነገር ሲደርስ ነው የምታውቀው። ዛሬ ምንም አላላችሁም፣ ተውት በቃ። ነገ አጎት ነኝ፣ አክስት ነኝ፣ ሁሉ የሚል ሰው ይመጣባታል። እርግጠኛ ነኝ የምነግራችሁ ይኸው ምናለች፣ በሉ እና ሩታ በራሷ ቤት ተከራይታ ሲጀመርም፣ ቤት መውጣት አልነበረባትም። ግን አንዳንዴ ሁሉ ነገር ደግሞ ከአቅማችሁ በላይ ሲሆን ቤት ጥሎ መሄድን ምርጫ ታደርጋላችሁ። እና አብርሽ ደግሞ ያኔ መሄድ ትችያለች ምና የሚትሄድ አልመሰለውም። የምትጨክን አልመሰለውም። የሚቆርጥላት አልመሰለውም። እና እሱ እንደፈለገ ከዛችም እዚችም ሴት ጋ የእውነት በጣም ነው ያዘንኩበት፣ አብርሽን ማለት በዚህ ልክ ማለት ብንወደውን ብናከብረው ግን መጥፎ ጎን ስናይበት መጥፎ ባህሪ ስናይበት ያልሆነ ነገር ስናይበት ዝም ብለን እያለፍን የምንሄድ ከሆነ ስህተቱ ጥፋቱ እኛ ጋር ነው። እና አብረሽ ከነፂ ጋር ድጋሚ ማውራቱ በቃ ያልተቋጨ ነገር እንዳለ መቶ ፐርሰንት እርግጠኛ ነኝ። በቃ ከነፂ ጋር የሆነ ነገር አለ። በቃ ልንፈርድ ልንፈርድበት አንችል ይሆናል። ምክንያቱም ምናልባትም ፍቅር ሊኖርበት ይችላል። የልጅነት ፍቅሩ ናት ብዙ ነገሮችን አሳልፈዋል። እና ሩታ ደግሞ እዚህ ጋር እሷ እሷን ፈልገው አይመጣቸውም በእርግጥ ያው የተዋወቁበት እንዴት ነው ፈልገው ስለመጣች ምናምን ነገር አይደለም። አብሮ ፈተና ብዙ አሳልፈዋል። ግን መጀመሪያ ለቪዲዮ ብሎ ነው የተገናኙት፣ በቃ በአጭሩ ቤተሰቦቹም ተናግረዋል። ቤተሰቦቿ የሩታ ቤተሰቦች እንደገናም ነጽ መሆኑም እየተናገረች ትገኛለች። እና ለቪዲዮ ብሎ ነው የተገናኙት ሲጀመርም ግን ማለት ነው አብርሽና ነጽ የተገናኙበት ምክንያትም እንደሚመስለኝ እኔ ነገራቶችን ሳገጣጥማቸው ነጽ አለች እና ይህን ነገር የፈቀደችላቸው ይመስለኛል። ግን በመሀል ያው ሰው አይደሉ አብረው በቃ ብዙ ነገሮች ሲያሳልፉ በጣም ብዙ በተቀራረቡ ሁኔታ ያው ፍቅራቸው ጨመረና ወይም ደግሞ ወደ ፍቅር ውስጥ ገብተው ነው ይህንን ትዳር ወይም ደግሞ ይህን ቤተሰብ ይህንን በቃ ልጅ እስከ መውለድ ወይም ደግሞ ልጅ እስከ ማርገዝ የደረሰችው ሩታና። ነጽ ደግሞ በመሀል ቤት እንግዲህ ተሸውጃለሁ ወይኔ ነው፣ በራሷ እየተጸጸተች ነው የምትገኘው። በአብረሽ ደግሞ ከሄደት ደግሞ በጣም እየተናደደች እየተበሳጨች ነው የምትገኘው በሩታም እንደዛው። ሩታ ሩታ የምልበት ምክንያት ሩታ ሁሉን ነገር ታውቃለች። እኔ ነኝ በቃ እንዲህ አርጌ ባሌን ተነጥቅ ያለው አይነት ነገር ነው እያለች የምትገኘውና በአጭሩ እኔ አንድ ነገር ልንገራችሁ፣ ሁሌ ጭቅጭቅ፣ ሁሌ ክርክር፣ ሁሌ ሻንጣ ይዞ መውጣት፣ ሁሌ እንደዚህ ማለት፣ ሁሌ በር መዝጋት፣ ሁሌ ማልቀስ፣ ሁሌ ማንባት፣ ከዚህ ሁሉ ሰላም ያጣ ህይወት ማለት ነው። እግዚአብሔርን እኔ ማዳም ቤት ስሰራ ራሱ ይህን ያህል ሰላሜን አጥቻ አላውቅም። የምር ብዙ ጭቅጭቅ፣ ብዙ ክርክር፣ ብዙ በቃ የሆነ ጩኸት ነበራ። እንደው ሰላሜን ራሱ አላጣውም። እነሱ ግን አንድ ቀን እንኳን እንደው አንድ ቀን ሰላም ከሆኑ አስር ቀን ሰላም አይደሉም። በቃ አብርሽ እና ሩታ ና ከእንደዚህ አይነት ትዳር ከእንደዚህ አይነት ህይወት በቃ ምስቅልቅሉ ጉስቁልቁሉ ከወጣ ህይወት ትዳር በቃ ይሰውራችሁ ነው የምለውና አንዳንዴ ብላችሁት ብላችሁት ካቃታችሁ መስማማት፣ መጉባባት ካልቻላችሁ እንደ በሰላም ራሱ መለየቱ ጥሩ ነው እና አንድ ሰው በዳይ ሆኖ እስከ ጥግ ድረስ እየበደለ እየበደለ አንዱ ደግሞ ተበዳይ ሆኖ እስከ ጥግ ድረስ እየቻለ እየቻለ መኖር አይችልም። በቃ ትዳር ለየ በቃ ሁለቱም ተቻችለው መኖር ነው ያለባቸው ብዬ ነው የማስበው እና አብርሽና ሩታ ላይ የሚሰራው ነገር የለም። እኔ እውነት ለመናገር ሩታ ወንድ ልጅ ይዛ መጣ፣ እንዲህ እንዲህ እስከ ጥግ ድረስ በቃ የድሮ ፍቅረኛ፣ የድሮ ታሪክ፣ የድሮ ጉዝ በቃ ምንም እንደ ጅራት የተሳበ ምናምን ነገር ምንም ይዛ መጣ። ይቻ ታላቅ አብርሽ ግን እንደምታዩት አንዴ ፍቅርን ያመጣል፣ አንዴ ምናምን፣ አንዴ ኧረ በስመ አብርሽ። ደግሞ ያላመጣቸው ሴቶች አሉ እንዴ? አንድ እኮ ነው እንደውም፣ ወንድ ልጅ ነው። እና ይቅርታ ትንሽ ላስቃችሁ ትንሽ ከፍቶኛል፣ እና በእነሱ ምክንያት ግን ላስቃችሁ። ትንሽ በቃ አለ፣ እኔም እንደው ሴት በሆንኩኝ፣ አለ፣ ለምን አብርሽን በቃ አብርሽን በጀነጀንኩት ይቀበለኛል ወይስ አይቀበለኝም እያለ ነበር፣ እና በጣም አሳቀኝ። እና አብርሽ በዚህ ልክ በእርግጥ አሁን ላይ ምንድን ነው እኔ እሱ አሁን ሁሉ ነገር አባወራ ሆነ። አባወራ የሚባለው እኮ በመከባበር በመተሳሰብ እንጂ እንዲህ አንተ አምባገነን ሆነ እንደፈለክ ከፈለግከው ሴት ጋር የሆንክ ምናምን መጠህ ሴትን ልጅ እንደፈለክ መናገር ወይም ደግሞ መፍትሔ ነው ምናምን ነገር ጊቢ እንደዚህ ማለት አይደለም። አባወራነት ይሄ አይደለም እና ግን የምትናገራቸው ንግግሮች ከምንም በላይ ደግሞ ከድርጊቶች ቃላቶች ያሙ ነበረ። እና ሩታ ደግሞ ጨከና ሄዳለች። የት እንደገባች እስካሁን አይታወቅም። አቤል ደግሞ እያለቀሰ ነው የተናገረው። ያኔ ብዙ ችግሮችን ይዛ ብዙ ሕመሞችን ይዛ እኔ ነኝ አትጂ እንደዚህ በይ እንደዛ በይ እያልኩኝ ሳስቀራት ሳስቆማት የነበረው በአሁኑ ግን የፈለገችበት ቦታ መሄድ ትችላለች ና በቃ ሩታን እስከ መጨረሻው እንዳጣት ነው እንግዲህ አቤል እያለቀሰ የነገረው ማለት ነው። አቤልን መጦ አንተነ በቃ በመሀላችን የገባው አንተነ እንደዚህ ያደረግከው። አስቡት፣ የራሱን ጥፋት ሁሉ ደፍድፎ አስቀምጦ እንደ ተራራ ከምሮ አስቀምጦ ቆልሎ ማለት ነው ሰብስቦ፣ ግን አቤልን ነው ጥፋተኛ ሲያደርግ የነበረው። ከሱ በላይ ደግሞ ያበሳጨ ነገር ደግሞ ኤፍሬም ትሂድ፣ በቃ ምንድን ነው ሁሌ መለምን ምናምን ብሎ አነጋገሩ ራሱ በጣም የሀይለኛ የሆነ የነገረኛ አይነት አነጋገር ተናገራት አይደል እሷም በቃ ወሰነች። እሱ ስለተናገራት አይደለም ብላው ብላው ብላው ብላው በቃ አቃታት፣ ከበዳት፣ ደከማት፣ ስልችት አላት ህይወት። አንዳንዴ እኮ በቃ ብላችሁት ብላችሁት ይደክማችኋል። በጣም ማፍቀር የቻለ ልብ፣ በጣም መውደድ የቻለ ልብ በጣም መራቅም መጥላትም ይችላል። ይህንን ነው የምላችሁ። እና የቱንም ያህል ብትወደውም ብታፈቅረውም ደግሞ እንግዲህ ፍቅሩን በልቧ ይዛ ልጇን ልጁን ደግሞ በሆዱ በሆዷ ይዛ እንግዲህ ሄዳለች። እንድትሰደድ አድርጓታል፣ ከቤቷ እንድትወጣ አድርጓታል አብርሽ። በቃ የአብርሽ እና የነጽ ጉዳይ ላይ ነው ይሄን ነገር ያደረገው አብርሽ ሲያስረዳ የሚያስረዳበት መንገድ በጣም ያስጠላል። በእርግጥ እኔ እውነት ለመናገር ወንድ ልጅ ይመታ ብዬ አላስብም በመነጋገር መፍታት እየተቻለ ምናምን ነገር መምታቷ ትክክል አይደለም። ግን ደግሞ በሰዓቱ ከዛም በላይ ይገባው ነበርና አብርሽ ከድርጊቶቹ ከነፂ ጋር የሚያደርጋቸው ድርጊቶቹ በላይ ደግሞ የሚናገራቸው ቃላቶች ያሳመሙ ነበር። ለማንኛውም ጨክና ወስና ሄዳለች። ውሰዱኝ፣ የትናት አምጡልኝ፣ ያስገቡልኝ፣ ያስወጡልኝ እያለ ይገኛል። ሽንት ቤቱን የመሳቢያውን ቁልፉን ሳይቀር ነው ከፍቶ ያያት እዛ ቁጭ ብላ እንደ ምንድን ነው እንደ በረሮ ቁጭ ብላ እንድትጠብቀው ነው እንደፈለገው። አንዳንዴ እኮ መሄድም በቃ ጥሩ ነው፣ በቃ ውስን አድርጎ መለየትም ጥሩ ነው። እና ሩታ በአሁኑ እንኳን የምትመለስ አይነት ነገር አትመስለኝም። አብርሽ ያለው አማራጭ ምንድን ነው እንደው? አብርሽ ያለ ሴት ከተቀመጠ እኔ ቅጡኝ ው እንደፈለጋችሁትም፣ በፈለጋችሁት ቅጡኝ። እንደው ሩታ እንኳን አሁን ጨክና ጥላው ብትሄድ፣ እንደኔ እንደኔ እውነት ለመናገር ሰማንያ ፐርሰንት የሚለያዩ አይመስለኝም አብረው እስከ መጨረሻው በፍቅር ጸንተው የሚኖሩ ነው የሚመስለኝ። ምንም አይነት ችግር ፈተናም ቢመጣ ልጃቸውን አብረው ያሳድጋሉ ብዬ አስባለሁኝ። ሀያውን ፐርሰንት ደግሞ እንደዚህ ያልኩበት ምክንያት ምንድን ነው? በቃ ሩታ በአሁኑ ጨክናለች፣ ቆርጣለች፣ ወሰናለች። በጣም መሯታል፣ በጣም ከፍቷታል። እና አቤል ሲያለቅስም ሳየው በቃ ምን ያህል ውስጥ ውስጡን ብዙ የሚያውቀው ነገር አለ። ታውቃላችሁ አቤል አብሯቸው ነው ያለውና ብዙ ነገሮችን ያውቃል ከካሜራ ጀርባ። ይሄ ከካሜራ የሚወጣውን ነገር ነው ተመልካች ው የሚሰማው እና ከዛ በጀርባ ደግሞ ሀይሚ ይቅርታ ሩታዬ የምታሳልፈው በጣም ከባባድ ነገሮች እንዳሉ ነው የተረዳሁት እና ሀያ ፐርሰንቱ የሚለያዩ ነገር ነው እየመሰለኝ ያለው እኔ አንድ ሆነው እስከ መጨረሻው በቃ አሁን ላይ በቃ ጎራ ይዘው ብዙ ሰዎች ሩታና አብርሽ በመለያየታቸው ደስተኛ የሆኑ ሰዎች አሉ፣ ደስተኛ ያልሆኑ ሰዎችም አሉና ሁለቱ በጣም በቃ በከባድ ሁኔታ ላይ ይገኛሉ እሳይ የሚሉ አሉ። በቃ ሩታን የሚሳደቡ አሉ። ቤተሰቧን ሳታከብር የመጣች ክብረ ቢስ ናት ይላሉ። ልጅም እንዳላረገዘች ውሸት ነው ልጁ የእውነትም አልተረገዘም የሚሉም አሉ። ብቻ የሆነ ጎራ ጎራ ተከፋፍለው ብዙ ነገሮችን እየተባባሉ ይገኛሉና። በአሁኑ ግን ያው ሩታዬ ቆረጠች፣ የጨከነች የቆረጠች ይመስላል። ብሩ እንትናም ይቅርታ። አብርሽም እንግዲህ ይህን ነገር ለማመን አልፈለግም። በጣም እየፈለጋት ነበር ያኔ ተይ፣ በቃ ሩታዬ፣ የተፈጠረውን ነገር እንዲህ እንዲህ ነው፣ በቃ ይሄን አታደርግ ካልሽኝ ይሄው አላደርግም ብሎ ለእሷ እንኳን ያላደል የሆነ ዋጋ መክፈል ነበረበት። ለፍቅራቸው ሲል ብዙ ነገር ማድረግ ነበረበት። ግን አስባችሁታል? አነጋገሩ ደስ አይልም፣ ሂዶ ከነጽ ጋር የሚያደርገው ነገር ደስ አይልም። ብቻ ባጭሩ ሩታ መሄዷ አሁን ላይ ጥሩ ነው ብዬ ነው የማስበው። ለመሰላችሁ እስኪ ይየው በቃ ጥቅሟንና ጉዳቷን፣ እስኪ ያለ እሷ እና እሷ እያለች እና እሷ ሳትኖር ያለውን ነገር ቤቱን እስኪ ጭር ሲልበት ባዶ ቤት አሁን እንደዚህ ታቅፉ የቱንም ያህል በቃ ጥግ ድረስ ትልቅ ቤት ሊኖረው ይችላል፣ ቤቱም ሙሉ ሊሆን ይችላል። የሚለብሰው የሚበላው ነገር ላያጣ ይችላል። ችግር የለውም፣ ግን እስኪ ሩታን አይቶ አጦ ደግሞ ሲያያት ምን አይነት ሕይወት ሊኖሩ ይችላል? ወይም ደግሞ ምን አይነት አመለካከት፣ ምን አይነት ጉድለት ይታየዋል? ክፍተቱ እስኪ ይታየውና ተንበርክኮ ይለምናታል። እርግጠኛ የምነግራችሁ ነገር ግን ማሏሻችሁ ነገር ሩታ እንደው በዚሁ ጨከና ከሄደች ነጽ ጋር ተመልሶ እንደሚሄድ ነው ምነግራችሁ። ነጽ ደግሞ እስከ ጥግ ድረስ አሁን እንደውም ቤተሰቦቿ ራሷ አላስገባት ብሏል። በነገራችን ላይ ከአዲስ አበባ ወደ ቡታጅራ ሄዳለች እና ከአብርሽ ጋር ለመገናኘት ምናምን ነገር ነበር። አስብ አቀለ ሄደችው የሰው ትዳር አበጣብጣ፣ የሰው ትዳር አፋትታ እንደዛ ነበር ያሰበችው። ና ወንድሟ ደግሞ ቤት ስላልገባች እንደ ቡታጅራ እንደሄደች ጓደኛዋ ቤት እንዳረፈች ነው የተናገረችው አብርሽ ጋር ማርፋ ሊሆን ይችላል እንግዲህ አብርሽም ቡታጅራ ሄዶ ነበር እሷ ብቻ ግን በጣም ከባድ ነው ያለፈው ነገር ግን ትዝ አለኝ የሆነ ጊዜ ታስታውሳላችሁ የሩታ ቤተሰቦች አዲስ አበባ እንደሚኖሩ ነበር ምናምን ነበር የተነገረን ምናምን ግን ቡታጅራ ናቸው እና ለማንኛውም ሩታ የሄደችው የት ነው ቡታጅራ ነው ማለት ነው በአጭሩ ብቻ ሰላም ያውርድ ሌላ ምን ይባላል አብርሽም ለመረጋጋት ሞክር አቤል ሲያለቅስ ግን በጣም ነው ያሳዘነኝ። እግዚአብሔርን ምን ያህል ችግሮችና ተጋፍጣ እየኖረች ምን ያህል መከራ ውስጥ እንደነበረች ነው። ብቻ ኤፍሬምም ጦሎ ጦሎ ጦሎ አለ። በቃ ስለ ትናንት ነው አይደል ለማውራው፣ ስለ ዛሬ መልስልኝ እያለ በቃ አቤልን እያጨናነቀው ነበርና በጣም በቃ አንተ ራስህ በጣም ባለጌነ በእውነት ከሄደች በኋላ እንዲህ እንዲህ ከምትል ከመሄዷ በፊት ለማስታረቅ ለማስማማት፣ ወይ ከህይወታቸው ዞር ብትልላቸው ኑሮ ይሄ ሁሉ ነገር ነገሩ ከሮ ከሮ እዚህ አይደርስም ነበር። ለማንኛውም ግን ሩታ ያው ራሷ መቻል ራሷ መቆም ትችላለች። ግን ልጅ አለ፣ እዚህ ጋር ፍጥረት አለ። ስለዚህ ልጅ ያለ አባት ያለ እናት ማድረግ የለበትም። ሁለቱም አንድ ላይ ሆኖ ቢያሳድጉት ለልጃቸው ሲሉ ፍቅር ብዙ ዋጋ ያስከፍላልና ዋጋ ቢከፋፈሉ፣ ከዚህ በፊትም ብዙ መንገዶችን መጠዋል ዋጋ እየከፈሉ ይሄንን ነው ልል የምችለው። ሩታም እንግዲህ ትንሽ ጊዜ ሄደሽ እስኪ አንቺም ያለ አብረሽ ጥቅሙና ጉዳቱን እዩ፣ እሱም ያለ አንቺ ጥቅሙና ጉዳቱን እየው። ከዛ በኋላ እንግዲህ እርስ በእርስ ተፈላልጋችሁ ትገናኛላችሁ እያስባለሁ ብቻ። አስቸጋሪ ነው አቤላ፣ አብራችሁኝ ስለነበራችሁ ከልብ አመሰግናለውኝ። እነዚህ ልጆች በጸሎታችን እናስበው ያናስባቸው። የምር ከሃይማኖታቸው ርቀዋል። በቃ ሚዲያ ላይ ነው፣ ወሬ ነው፣ ጭቅጭቅ ነው፣ ክርክር ነው፣ ጸብ ነው፣ ጸብ ነው። ይህ ነው ህይወታቸው የሆነው መጨረሻውና ለሁላችንም ትምህርት ነው ብዬ ነው ማስበው። ወደ ሃይማኖታችሁ ሁላችሁም ቀርባችሁ ፈጣሪያችሁን መለመን ነው ያለባችሁ። አንድ ነገር ስትራ አንድ እርምጃ ስትራመዱ አንድ ነገር ስትናገሩ፣ አንድ ነገር ስታደረጉ፣ ፈጣሪ ካልተጨመረበት የእናንተ ብቻ ከሆነ ሰይጣን ብዙ ነገሮች ነው የሚያደርገው። ለማንኛውም በአብርሽና በሩታ ህይወት ውስጥ እንግዲህ ሰይጣን ገብቶ ምን ያህል ክፍተት እንደፈጠረ ምን ያህል እንዳበጣበጣቸው ምን ያህል እንዳጣላቸው ምን ያህል እንዳጨቃጨቃቸው ምን ያህል እንዳራራቃቸው ይሄ ማየት ግልጽ ነው። ስለዚህ ሁላችሁም ለፈጣሪያችሁ መተማመን ያለባችሁ ለእርሱ ነው ሁሉን ነገር መስጠት ያለባችሁ ብዬ አስባለሁ። የሩታ እርግዝና እንግዲህ እንዴት እንደሆነ አይታወቅም። እንግዲህ ቀኑን፣ ጊዜያቶች እየሄዱ በሄዱ ቁጥር እውነታው የሚጋለጥ የሚወጣ ይሆናል። ስለነበረን ቆይታ አመሰግናለሁ። የኔ ሀሳብ አስተያየት ይህንን ይመስላል። ሰላም ቆዩልኝ።